ተመለሱ በኋላ የነበረውን ክስተት ያጫውታሉ። ይሄ አደታቸው ነውና ለነቢዩ አለይሂ ሰላቱ ወሰላም አንደኛው ተነሳ። አንደኛ ከተነጋገሩ ካራቶቹ ማለት ነው አሊይ እኮ እንደዚህ እንደዚህ አደረጉ። ፈአረض عنه ነብዩ አሰላ ሰላቲ ፊታቸውን ዞር አደረጉ። ያኛው ሁለተኛውም ተነሳና እንዲያደርጉ እሳቸውን ፊታቸውን አዞሩ። ለዚህ ነው ሦስተኛውም ተነስቶ እንደዚህ እንደዚህ ብሎ ተናገረ። አራተኛውም ተነስቶ ሲናገር ነብዩ አለይሂ ሰላቱ ወሰላም አሊዩ ሚኒ ወአና ማዐሁ

ዒባዳ ላይ ጠንካራ ነበሩ። ጦር ሜዳ ላይ በጣም ጀግና ነበሩ። በተለያዩ ጦር ሜዳ ክስተቶች ላይ ያሳዩአቸው ጀግንነት ሸጃ የሚገርም ነበረ ማለት ነው። የበድር ጦርነት ጊዜ ሁላችንም እንደምናውቀው የውመ ልፉርቃን የውመ ልተቃል ጀምዓን ሁለቱ ግሩፖች የተገናኙበት አላህ ስብሓንሁ ወተዓላ ሐቅና ባጢለን ይፋ ያደረገበት ታላቅ የድል ብስራት የታየበት ታላቅ ቀን ነበር ማለት ነው በዛ ጦርነት ሊጀምሩ ሁለቱም ሶፎች ፊት ለፊት በተጋፈጡበት ሰዓት ላይ አይደታቸው ምንድን ነበር? ሙባረዛ የሚባል ነገር አለ። ከሁለቱም ግሩፖች የተወሰኑ ሰዎች ይወጡና የተወሰነ እርስ በርስ ይገዳደላሉ። ያ እንግዲህ ትልቅ የሆነ የራሱ ሳይኮሎጂካል የሚያሳርፈው ነጥብ አለ ማለት ነው። እና ይብቁልናሉ። ሙስሊኮቹ ሲጠሩ ከአንሳሮች ነበር ብቅ ያሉት ማለት ነው። አንሳሮች ብቅ ብቅ ሲሉ አይ፣ እኛ የምንፈልገው አክፋ እና የኛ አቻዎችን ነው የምንፈልገው። በተለምዶ የመካ ሰዎች ወይም ደግሞ ቁረይሾች የመዲና ሰዎችን ይንኳቸው ነበር በጃሄልኛው ማለት። ስለዚህ እናንተ አትመጥኑ ነም እኛን የሚመጥኑን ከኛው የወጡ አይዋ አብናዑ አዕማሚና ያቦቶቻችን ልጆችን ነው የምንፈልገው አሏቸው። ነቢዩ ዓለይሂ ሰላቱ ሰላም እንዲወጡ ካዘዟቸው ውስጥ አንደኛው ዓሊ ብኑ አቢ ጣሊብ ነበር ረዲየላሁ ዓንሁ። በጣም በሚገርም ጀንነት እሳቸው ጋር የገጠመውን ሰው ባኔ ነበር ያሳረፉት ማለት ነው። ይሄ ለሙስሊሞች ትልቅ የሆነ ማዕናዊያቸው ስለ ልቦናቸው ከፍ እንዲልና ትልቅ የድል ብስራት ሙቀዲማ ወይም መግቢያ እንደሆነ ትልቅ አመላካች ነው ማለት ነው። በተለያዩ ቦታዎች ላይ ይጋጠሙና የሚገርም የሆነ እንቅስቃሴ ያሳዩ ነበር ማለት ነው። ከልዩ ስሞቻቸው ውስጥ አንደኛው ሀይደር ነበሩ። ሀይደር ማለት አንበሳ ነው። ስለዚህ ሁኔታቸው፣ ተግባራቸው፣ እንቅስቃሴው፣ ጀግንነታቸው ልክ ያንበሳ ነበረ ማለት ነው።

በሰዎች መካከል ፍርድ ሲሰጡ በዳኝነት ላይ ብቻ እንጂ ሌላ ነገር የሌላቸው ይመስል ነበር። ነቢዩ ለ ሰላቱ ሰላም ከዕለታት አንድ ቀን ዓሊ ብን አቢ ጣሊብን ረዲያላሁ ንሁ ወደ የመን ፈራጅ እንዲሆን፣ ዳኛ እንዲሆን፣ ቃዲ እንዲሆን ይልኩታል። ከዛ ነቢዩ ለ ሰላቱ ሰላምን ጠይቃቸው አተብዓቱኒ ወአነሻብ ወጣቶኝ የትልቡኛ አላችሁ እንዴ?

በፍርዲ ላይ ቅንጣም ጥርጥር አልነበረኝም ይላሉ። በምወሰነው ነገር አላህ ያስተምርህ፣ ያሳውቅህ ብለው ነቢዩ ዓለይሂ ሰላቱ ወሰላም ዱዓ ስላደረጉልን ይላሉ አሊ ብን አቢ ጧሊብ። እንግዲህ በጣም ብዙ ፈዳኢሎች አላቸው ማለት ነው። ባረከላሁ ፊኩም።